ውድ የሀገሬ ልጆች ፎቶ አልቀቂ የምትሉኝ ይቺ ናት። ልጅቱ የወሎ ተንታ ወረዳ አጅባር ከተማ ተወላጅ ናት፣ እና አስራ ሁለት ዓመት ሳውዲ አረቢያ ጀዛን ውስጥ በጠለም እንደገባች አፍነዋታል። ደሞዝ የላትም፣ አቤተሰብ ጋር ያገናኟትም አፍነው በነፃ እየገዟት ነው። ደሞዝ ስጠይቅ በካውዬ ይተኩሷታል። ጆሮዋን ከሁለት ሸልቅቀዋታል። ሁሉ ቪዲዮ አለን መረጃ አለን፣ ቪዲዮ ሰጣችኋለሁ። ወጥቶ ከመቅረት አላህ ይጠብቀን ወጥቶ ከንቱ ከመሆን አላህ ይጠብቀን ዋለራሴ የሚያስብ ጊዜ ነው ነው አሁን ላይ እየደረስ ነው ማለት ነው በጣም ያሳዝናል ወላሂ እንግዲህ ልጅቷ መልክቷ ምን ይላል አስራ ሁለት አመት ሳውዲ አረቢያ ጅዛን በጠለብ የታፈነች ወሎ ተንታ ወረዳ አጅባር ከተማ ተወላጅ ሞዝ አልባ በነጻ እያሰቃዩ። በካውያ ጠበሷት፣ ጆሮዋን ሸለቀቋት። የሰው ያለህ እንድረስላት። የሰውየው ስልክ አለ። ከኔ ሚዲያ ይነገር ይነገር ተው ዝም አንበል እያለች ነው ይቺ እህታችን ማለት ነው። አንዳንድ እህቶች ጎበዞች ናችሁ ማለት ነው። እንደዚህ የታፈኑ እህቶችን ስታገኙ ወደ ሚዲያ ማምጣታችሁ ማለት ነው፣ በጣም ደስ ይላል። አሁን ይቺ ልጅ መጨረሻዋን እንግዲህ ዛሬ ነው ይሄ የተሰራጨው፣ እንግዲህ ነገ ከነገ ወዲያ ደግሞ ጥሩ ደረጃ ላይ ትደርሳለ ኢንሻአላህ። ግን አንዳንድ እህቶች ደግሞ ወቶላቸውም ሀቃቸውም ዳር የማይደርሳለ አላክ ዳር ከሚደርሱት ያደርግላ ማለት ነው እና እንግዲህ በካውያ መተኮስ ማለት ምን አረገቻቸው፣ ምን አደረገቻቸው? እሺ፣ ጆሮዋንስ መሸልቀቀ ማለት ምን ማለት ነው? አይገርምም? ግን አያሳዝንም? ግን ሱብሃንአላህ። እኔ በጣም አዘንኩኝ ወላሂ። እኔ እንጃ እኔ እንደው ነገ ምን አይነት ሰው ነው የሚገጥመኝ ብዬ ማለት ነው። ወላሂ እኔ እንጃ እስካሁን እንኳን መጥፎ ሰው ገጥሞኝ አያውቅም። ግን ካሁን በላይ ምን አይነት መጥፎ ሰው ይሆን የሚገጥመን? በተለይ ደግሞ ጠለብ ያላችሁ አላ ይጠብቃችሁ። በኮንትራት የምትመጡ ልጆች አላ ይጠብቃችሁ ወላሂ ግን አስራ ሁለት አመት ሙሉ ደግሞ ያለ ደመወዝ እስከምትቀጠቀጡ ከቤቱ ውልቅ ብላችሁ ማለት ነው። ውጡ፣ ዝም ብላችሁ ውጡና ሻራ ላይ የሆናችሁትን ሁኑ። ምንም አትሆኑም። ወደ ሀገራችሁም ተላኳችሁ ይላኳችሁ። አሁን ላይ ደግሞ የሀገር ሰው ታገኛላችሁ። ሀበሻ ሞልተዋል። ሚዲያ ላይ እያቀርቧችኋል። የፈልጋችሁትን ነገር ታገኛላችሁ። አስራ ሁለት አመት ሙሉ እንዴት ትቀጠቀታላችሁ? ዝም ብላችሁ ቁጭ ብላችሁ እዚያው ኧረ ተው ውህቶች፣ ንቁ። እኔ በሰላማቸው አይመስለኝም፣ ግን የሆነ የሚያስሩባቸው መንገድ አለ መሰለኝ። እሺ አካሏንስ ለምን ያጎላታል? እሺ ጆሮዋን ለምን እንደሚሸለቅቋት? ልጅቷ ደግሞ ማስረጃ ላይ ብላለ እንግዲህ ጆሮዋን የሸለቅቁበትን በካውያን እንደሚጠብሷት ማምጣት አለባት። ዝም ብላ ሚዲያ ላይ መናገር አይደለም ማምጣት አለባት ማለት ነው። ማስረጃ መምጣት አለበት። እውነት ይህን ነገር ካደረጉ እንግዲህ የሳኡዲ ሕግ ቀላል አይደለም፣ አይለቃቸውም ማለት ነው። ይሄ ማስረጃ ካለ ጆሮዋ ታይቶ በካውያ እየጠበሷት ከሆነ ሕጉ ጠባቅ ነው። ወደ ሕግ የሚያቀርብላት ከተገኘ እንሻላህ፣ ፍትሕ ታገኛለች፣ ደሞዟንም ታገኛለች። አላህ የለፋችበትን ጉልበቷ ነዛሪ ያድርስላት፣ አቋን ያውጣላት። ወላ የለፍ የጨነቀ ሁሉ ዛሬ አሁን በሙቢ ቤት የሆነች ልጅ አይታችኋት ከሆነ አረቡ ምን ይላታል? ሂጅና ምሳሽን፣ ሂጅና የሚበላን አንጭናቢ ይላታል። ከአሁን በፊት ግን ተናግራ ነበር አሉ ምግብ እንደማይሰጧት ስትሄድ ግን ወደ ኩሽና፣ እነሱ ደግሞ ቪዲዮ ቀርጸው ሂጂ ምግብ አንጭናቢ ይሏታል። ከኩሽና ሄደች ምስኪን ስታሳዝን፣ ቪዲዮውን አሳያችኋለሁ፣ ሰራላችኋለሁ፣ በዛ ቪዲዮ መለሳለሁ ማለት ነው። እና ያቺ ልጅ አሁን ወደ ዳር እየደረሰች ነው እንሻ አላ ይችነች አሁን ጉዳያችን ማለት ነው። አሁን ይች ልጅ ሸርሸር ማድረግ አለብን ለትላልቅ ሚዲያዎች እንሻላ። ሙቤም ተገባች፣ ሙቤም ጎበስ ሆኗል ማለት ነው። እነዚህ ስደተኛ እህቶቻችንን እንትን እያለ ነው ወደ ዳር በቃ ሀገራቸው ከሆነ ወደ ሀገራቸው እንዲሄዱ እያስደረገ ነው እና ወደ ሱ ጋርም ትደርሳለች እንሻአላ። እንደው ብቻ ግን አነደራረጉ ላይ በስደት ላይ ማለት ነው እኛ በየትን ቦታ አይደላን ነገር የለም ሀገር ቤትን ብትሉት በስደትን ብትሉት የደላንና የተመቸን ነገር የለም። በጣም ያሳዝናል። ፎቶዋን ልበቂ የሚባሏት መሰረት ነው ፎቶዋን ያመጣችው ልጅቷ ማለት ነው እና ፎቶዋን አንጥታ ታለጥፋለች። የምታቋት ዘመድ አዝማድ ካላችሁ ደግሞ እንዳደነግጡ፣ ያውም እንግዲህ ፍትህ እንድታገኝ መደረግ አለበት ማለት ነው እና መጨረሻዋ ደስታዋን ያሰማን ይችል ልጅ ሀቋን በሚዲያ ላይ ያውጣላት አቋይ ውጣላት የለፋችሁበት የላቧም ታግኝ።